ምሩ ተሽሏት በሰላም ወደ ቤቷ መጥታለች። በጣም ደስ ይላል። በፈገግታ ተቀብለዋታል። ይህ ውበቱን ደርቶባታል ማለት ነው። እስኪ ገባ ብለን እናየው ምን ተፈጠረል። ሰላም አሌኩም ወራመቱ ላይ ወረከቱ ድና የተገባራቸው የቻናል ቤተሰቦች እንዴት ናቸው? ሰላም ናቸው ወይ ዳናነኛል ኑሮ ተሽሏት ወደ ቤት መጥታለች ማለት ነው። ለሃይማና ኑሮ በጣም ደስ ብሏቸው ተቃቅፈው ላይፋቸውን እየገጩ ነው ማለት ነው። እና ደስ ይላል። ፍቅር እንደዚህ ነው ማለት ነው የሁነተኛ እውነተኛ ህይወታቸውን እንደዚህ የሚያምርና እና እንደዚህ እንትን የሚል ያድርግላቸው። እና የዲራማው ደስ ይላል። የዲራማ ፍቅር ዲራማ እያዩ ግን ከዚያም በኋላ እየተጣሉ ምን እያሉ በእንትን በኖርማል ህይወታቸው ላይ በአንድ ሰው ላይ ሙጭጭ የሚሉ ሰዎች ታውቃላችሁ አይደል? ምክንያቱም ያንን ነገር የሚያደርጉት ዜራ መወለማ እንደ ዜራ መወለማ ማለት ነው። እና በጣም ገባር ነው። ኬራ መጣው ማለት ነው። ጠራርከ ወላለ ኬራ መጣላቸው። ኬራ ሲመጣም እየሳቀች ነበር ሙሉ። ዛሬ ደግሞ ውበቱን ደፍቶብሻል እንዴ

አኪራ ደግሞ ማለት ነው ሀሴት ያስቀመጠለትን ደብዳቤ እያነበበ ነው ማለት ነው። ይህ ጋር ሀሴት አስቀምጣለት ነበር ደብዳቤ ሄደችው ይህንን እያነበበ ነበር እና ሀሴት ጋን እንትን ነጻ ሆናለች። ነገሩ ሀሴት ብትኖር ምንም አይነት ነገር የለም። ምክንያቱም ደስ የምትለኝ ናት አደለም ያኮን ሌላ ምንም ነገር እኳን አላደረገችም ሀሴት ማለት ነው። ያልነገረችውም ያው እውነቷን እንዛ እንዳንድ ሰው አያምናችሁም በአይኑ እስካላየ እየደረስ ማለት ነው እና እንደዛም ሊሆን ይችላል። እና ምሮና ክላሷ ይዞት ገባና ረፍት እያረገላት ነው ማለት እና ረፍት እያረ እና ኑሩ የዚህጋ እረፍት እያረገች ነው ማለት ነው። እንትን ሆሜ እንትን ላይ ቆጭ ብላ ተመችታነ በጣም ማለት ነው። ጽናት ና ከና ደግሞ ተፈጥቷል ማለት ነው። ከእንትና ጋ ምን አይነት ግንኙነት ነው ያለሽ? ከእያለት ነበረ ማለት ነው። እንደ ፍቅር ዝም ብሎ በአንድ ቀን ሁለት ጊዜ የሚይዘኝ እነ ኪራ ቤት ልታድር ሄዳ ማለት ነው። ኪራ እና ጽናት አንድ ላይ እንዲተኙ አንድ ላይ እንዲተኙ ብላ ለኪራ የተዘጋጀው መኝታ ላይ እሷ ሄዳ ለሻለች። ጫውቃ የተኛች መስላ አልተኛችም፣ ግን ያው ሀሳቡ መቶ ላይ ነው። አብሮ እንዲያድር ብላ ሄዳ ለሻለች ማለት ነው። ኪራም ተነሽ ቢላት አይነሳም ማለት። ከዛም በኋላ ኪራው መጣል ማለት ነው። ያው የተለመደችው ቦታ ላይ ቁጭ ብሎ እያሰበ እንዳለ ያው የጎን አጥንቱ ከጎኑ ማታ ቁጭ ያለችለት ማለት ነው። አሴት ጋር አሴት ነበረች ቁጭ መችለው እሷ ደግሞ ስትሄድ ያው ይዞ ጽ መታ ቁጭ ያለችለት ማለት ነው፣ የጎን አጥንቱ ማለት ነው። እና አዚጋ ቁጭ ብለን ምንሆና ነው? ሂዳትንም እንዴ፣ ሀሴት እኮ በጠብቃት ቀረችብኝ፣ እያለችው አሴት እኮ ሶፋ ላይ ተኝታለች ሴት ሶፋ ላይ ተኝታለች። ይህችኛው ተኛች እያለች አንተ ይህ ልጅ ተኛ ነው እንዴ አለ። እኔ የት ነው ተኛ ብላ የምቸገረሽ እያለች እኔ እማ አልተኛም አንተ እኮ አልተኛህ እያለችው ነበር ማለት ነው። እና ምን አገባሽ፣ ምን አሳሰበሽ አድርገሽ አትኚኝ እንዴ እያለች እሷም እኔ አልተኛም አንተ እኮ አልተኛህ ስለዚህ እንደዚህ ተገደን አልቻልንም ነው እንዴ እያለችው ተከራከሩ እንዳለ ሂዱና ተኙ ማለት ነው አብረው ማለት ነው። ከዚህ ጋር ደግሞ ናፍ ሜዳ መሩ እየተዝናኑ መሩ ዛሬ በጣም ደስተኛ ሆነሻል ማለት ነው። ዋው ተላት እንኳን ደስ ያለሽ አምሮብሻለን በዛ ላይም ማለት ነው። እና መልካም የመዝናናት ሰዓት ይሁንላችሁ፣ ፍቅራችሁን ያብዛላችሁ እላችኋለሁ። ቤቱም ሜዳ እሱ ላይ ተኝታ ከራ ቤት ነው ይሄ እየተነጋገሩ ስብሰባ አርገው ማለት ነው ጽናት

ደስ የምትል ልጅነት ረጋ ያለች ልጅ ሌላ ድራማ ላይ የነበረች ረጋ ያለች ልጅ ናት ሰኒ ማለት ነው። እና በዛ አጋጣሚ ሰኔን ያልጠበሳችው ያልተጠበች ጥበሷት ኪራና ናሆሜ እዚህ ጋር እንትናን እየጠበቁ ነው፣ ያው ፅናትን እየሰራትን ነገር ማለት ነው። እሱን እየጠበቁ ነው። እንዳልሰማ አስመስለው እየጠበቁት ነው እዚህ ጋር ይመጣል ብለው እየጠበቁት ነው። ምንም እንዳታስነቃ እንዳልሰማ አስመስለን መጠበቅ ያለብን አፈር ድሜ ለማ ብለው እያሉ እየዛቱበት ነበር። ግን ኪራ ተመታለሁ ብሎ ሄዱ ተመቶ መጣ ማለት ነው። እና በጣም ከባድ ነው። ከዚያም በኋላ ቤት ከገቡ በኋላ እያነከሰ ገባ ኪራ። ምንላህ ነው፣ ምንላህ ነው እያሉ ሴቶቹ ጠየቁ። ታይ ምንም አሉ፣ ምንም አለች። ቃላቸው ማለት ነው። ከዛ አምሮ እኔም ምነግረ ነገር አለ ስትሉ እኔ ሁሉንም ነገር አውቃለሁ ምናምን አላት። ከዛ ጽናት እንትና ምንም አታውቅም፣ ይኸውልሽ ጽናት ልዩ ነው እንትን ያለኝ ብለው ነገሯ ነው። መጀመሪያም እኮ ታቅቤ እና ገምቼ ነበር ያው ከረፈደም እያለች እየነገረችው ነበር። አንቺ እንደሆነች ማንንም ሰው መጥቶ እንትን ቢልሽ በግነሽ ብሎ ኬራ ሰደባት ማለት ነው። እና እሷ ጠርጥላለች። ያው አንተም አልሰማትም እንጂ ማለት ነው ኬራ ማለት ነው። እና እና አትናደድባት ተነጋግራችሁ እንትናችሁን መፍታት ነው ያለባችሁ። ኬራም ማለት ነው ሚስቱን እኔ ማንንም አላይገባም ፅናት ነው ብለህ የአባትህ መንገር አለበት ይህ ሁሉ ነገር የአባት ስለሆነ ማለት ነው። እዚህ ውስጥ ነገር የተከበው አባትህ ናቸው። ይህን ነገሩ ሁሉ ያመጡት እና ጌራ እኔም ሄጄ በራፍ አለና ሄዶ ትሏቸው ሄደ ተናዶ ማለት ነው፣ እያነከሰ እና ወገቡን ይዞ ምን ላይ ቢመታ ነው? ከዛም በኋላ ናሆሜ ተከትሎት ሄደና በቃ ይዘው ምናምን እያለው እኔማ የሆነ እየደበቃችው ነገር እንዳለ ነው የሚሰማኝ እያለ ነሆሜን እየጠየቀው ነበረ። ነሆሜን በዚህ በንት ሁኔታ ምን አይነት ነገር ነው የምናገረው? እያነ- እየነገረው ነበር እየነገረው ነበር። እንደዚህ ሰአቱ ነው ሰአት ምንድነው የምነግራችሁ ብነግርሽ የምትረጋጋ ይመስላል። እንዲህ እያለው እየነገረው ነበረ። ኪራም የሆነ የተለጠቀ ነገርማ እንዳለ ነው የሚሰማኝ እያለ እያሰበ ነበረ። ከዛም በኋላ እየተሳሳቁ እየተጫዋወቱ እንደዚህ ተጫወቱ። እንዲሰቀው ደስ ይላል እያለ እዚጋ ጽናት የኪራን አባት ስታወራ ኪራ ፅናት እንትናጋኳ ሴት ጋባ ክትረጋጋ አልተስማሙምና ሄደ እች መስለኝ ብላ ነገረቻቸው ቸቸው። ከዛ ኪራ መጣባት። ኪራም ማን ነው ምታውሪ አላት። መቶዎ ማለት ነው እሶም ጓደኞች ነው በማለት መለሰችነት ማለት ነው። ከዛም በኋላ ጠጋልና ማን ነው ምታውሪ ብሎ አስፈራራት ማለት ነው። ከዛ ሲያስፈራራት እሷም ደንግጣ አይኗን አፈጠጠች፣ ተፋጠው ሁለቱም ገሮ ከዛ በኋላ ተናደደና ጥሏት ሄደ ማለት ነው። በመፋጠጥ እያሉ የፍቅር እንትናቸውን እያነበቡ ነው ማለት ነው። ከዛም በኋላ ኬዳ ተናደደና ጥሏት ሄደ ማለት ነው ያው